ይህ የመጣሁት ወይም ደግሞ የሰራ ነው ስራ የአጥንት ህክምና መሳሪያዎች እና ተያያዥ ሌሎች የህክምና መሳሪያዎች፣ ሃይ ሪስክ እና ሎ ሪስክ የሚባሉ መሳሪያዎችን ነው። ስብራትን ለማያያዝ የሚውለውን ኤክስተርናል ፊክሴተር፣ በሰውነት ውስጥ ገብቶ ደግሞ ስብራትን የሚያያይዘውን ፕሌት፣ ረጃጅም አጥንቶችን ስብራት የሚሆነውን ኢንትራሜዱለሪ ሜይል የሚባሉ እና ሌሎች መሳሪያዎችን ከከፍተኛ ጥንቃቄ ወይም ሃይ ሪስክ ከሚባለው በኩል ሰርተናል። እነዚህ መሳሪያዎች አብዛኞቹ ከውጭ ነው የሚመጡት። ስለዚህ ዋጋቸው ውድ ነው። ከሎ ሪስክ ወይ ደግሞ ቀላል ሪስክ ከሚባሉት የታካሚ አልጋዎችን ታካሚ ከታካሚ የሚለያይበት ስክሪን የሚባለውን ታካሚ ከታካሚ የሚለይበት መጋረጃ የግሉኮስ መስቀያ ወይም አይቪስታንድ የሚባለውን እና ሌሎችም ተመሳሳይ አልጋ አጠገብ የሆነው ካቢኔትን ጨምሮ ሌሎችም መሳሪያዎችን ሰርተናል። እኛም የምንጠቀመው የግርጌም የራስጌም ድጋፋችንን ኤምዲኤፍ እንጨትን ነው። ሌላውን አብዛኛውም ፓርቱን አገር ውስጥ ባሉ እቃዎች፣ ብረቶች እንጠቀማለን። ለአልጋው ማለት ነው። በተለያዩ ዳይሬክሽኖች እንዲንቀሳቀስ አድርገን ሰርተነዋል ማለት ነው። ስለዚህ ኢምፖርትን ይተካል፣ የውጭ ምንዛሬ ያድናል። ካለብን ደግሞ የሀገራችን ከመኪና አደጋ የሚሆን የአደጋ ጫና በራሳችን አቅም በርካሽ የምናክምበት ሁኔታ ይፈጥርልናል ብለን ነው የተነሳ ነው። አሁን ለምሳሌ አንድ አልጋ ወደ 25 ሺ ብር ነው የሚጨርስብን ግን ገበያ ላይ ያለው ግን ከ80 እስከ 100 ሺ ምናምን እንደዛ ከውጭ የሚመጣው ማለት ነው። ለኤክስተርናል ፊክሴተር ብንወስድ ወደ 10 15 ሺ ምናምን ይሆናል እኛ 54 ሺ አካባቢ ያልቃል በእኛ ጠቃምጥቶ ጥርስ ማውጣትና አሴምብል ማድረግ መገጣጠም ነው የሚሆነው ማለት ነው። የተሻለ ፋይናንስ ብናገኝ የሰራናቸውን ምርቶች በተሻለ ደረጃ ጥራት ደረጃ ብዛትም ማቅረብ እንችላለን። ስኪልስ ኢትዮጵያ ይህንን እድል አመቻችቶልን ይህንን ፕሮቶታይፖች እንድንሰራ ስላገዘን ማመሰግን ነው።